ሰላም ሰላም ቤተሰብ፣ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ ማለት ነው። ቤተሰብ፣ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። ላይክ ሸር እያርጋችሁ ለምታበረታችሁኝ እሙ ተስፋ እንዳትቆርጪ፣ ስሪ በርች ለምትሉን ከልብ ነው የማመሰግነው። ያው ያለውበት ሁኔታ ስላልተመች ትንሽ እንደ ድሮ ዩቱብ እየተሳተፍኩኝ እየሰራውበት አይደለም። እንግዲህ ከእግዚአብሔር ጋለ ወደፊት በሰፊው ወደ እናንተ መጣለሁ ብዬ እያስባለሁ። አንዳንድ ብቅ የምለው ላለመጥፋት ያክል ነው ማለት ነው። ዛሬ ቤተሰቦቼ አንድ መናገር የምፈልገው ነገር አለ። ያው ሁላችንም በማያገባን ሰው በመሆናችንም ባያገባንም ሰው በመሆናችን ብቻ አንዳንድ ሰዎች መስመር ሲያልፉ ዝም ማለት በጣም ነው የሚከብደው። እኔ በራሴ እውነት ነው የምላችሁ፣ በቃ በጣም የተሰማኝ እንግዲህ ጅጅኪያ እንደምታይወት ሳምሪና ፋኒን የእነሱ መፋቀር የእነሱን ትዳር ለማፍረስ የማታረገው ጥረት የለም። አሁን ግን በአደባባይ ድረስ እስከዚህን ድረስ እስከዛሬ ከስድስት ዓመት በፊት ጀምራ ስትሰድባቸው፣ ስትንቀው፣ ስታንቋሽሸው በጣም የተለያየ አላስፈላጊ ከእናት የማይጠበቅ ነገር ስትሳደብ ከርማለች ማለት ነው። አሁን ደግሞ ርሱን እንግዲህ እንደ አዲስ አንስታ በሌላ ሰው በቃ ከምንም ነገር በላይ እኔ እንትን ያለችኝ እናት ከእናት የማይጠበቅ የእውነት ነው ልብስ አንዳንድ ጊዜ ልብሳችን አውልቀን ስንሄድ በቃ ጎዳና ካልወጣን እርቃን ካልሆነ ያበድን አይመስለንም፣ የታመሙ አይመስለንም። እንደዚህ በልብስ ተሸፍነው ስናያቸው ማለት ነው እንጂ ጂጂ ኪያን እኔ የእውነት ነው የሚላችሁ ጤነኛ ሰው እንደዚህ አይነት አነጋገር እንደዚህ አይነት በልጁ ሕይወት የሚቀና እስከዚህን ድረስ ፈጥሮ የውሸት ማውራት ማለት በጣም ከባድ ነው። ለእኔ ለዛውም እናት ሆና እኔ የምለው ደግሞ እናት ልጄ ልጆቼ ስትላቸው እራሱ አታፍርም? ግን የእውነት አታፍርም? ግን ማለት አንዳንዴ ይቺ እንግዲህ ሳምሪ እኔ በዚህ በቃ የእሷ የጅጂ ንግግር እሷ እንዴት እንደምሰድባት ፋፊን እንዴት እንደምሰድበው ሳይ በጣም ነው የተሰማኝ። የእውነት ነው ምላችሁ በቃ ራሴና መመኝ በቃም ያማል ውስጣችሁ በጣም ነው የምትከፉት። የእውነት በጣም ነው የሚከፋ። ደግሞ በሳምሪ ቦታ ሆናችሁ አስቡት ምን ያክል ከባድ እንደሆነ፣ ምን ያክል እንደሚከፋት፣ ምን ያክል እንደሚሰማት ባለቤቷን ስታዩ፣ ምን ያክል እሷን እንደምትሸማቀቅ አስቡት። በዛ ላይ አሁን ሁለት ልጆች አሏት። በተለይ ትልቋ ልጇ እንግዲህ የምትለውን እየሰማች ነው እያዳመጠች ነው ታቃለች። ትልቋ ልጇ የሳምብሪ እና እስከ ልጅ ልጆቿ ድረስ ይህን እንደዚህ እያሉ መሳደብ ማለት በጣም ከባድ ነገር ሲሆን ልጅ ይመክራል ብዙ ነገር ያጠነክራለ፣ ትዳር ማለት ነው ይች ደግሞ ለማፍረስ ይሄ ትልቅ ሰይጣን እንጂ እኔ እውነት ነው የምላችሁ። ይሄ በቀላል ሰይጣን አይደለም። ጅጅ ያለ እያለሁ በጣም ትልቅ መንፈስ አለ ብዬ ነው እንጂ ማስበው፣ ጤነኛ ሰው እንደዚህ አያደርግም። የእውነት ነው የምላችሁ በጣም ከባድ መንፈስ ነው ያለባት። በጣም አላስፈላጊ ንግግር፣ በዚህን ደረጃ እስከ ዛሬ ስሰድበው የነበረው እንትታ፣ አሁን ደግሞ እንግዲህ እንደ አዲስ ደፍሮኛል። እኔ ሳልናገር ቀርቼ ነው እንጂ ደፍሮኛል ጭራሽ ራይጣን ነው እናንተ። ከእንደዚህ ነገር የውነት ነው ማለት ከእንደዚህ ነገር ፈጣሪ ይጠብቃችሁ። አንቺ እንኳን ለልጅሽ ይቅርና ለሀገር ጠንክ ነሽ። የውነት ነው ማለት በጣም ጠንክ ነሽ። ፖለቲካን፣ አማራን ስታባሊ፣ አማራን ግደሉ፣ አማራን ቆራርጡ። በቃ በጣም ያላስፈላጊ ፖለቲከኛ ሆነሽ ሆነሽ ሆነሽ ሆነሽ። አሁን ደግሞ አገርን አፍርሰሽ የሀገር ጠንክ ሆነሽ ኑረሽ። አሁን ደግሞ በቃ እኔ እንጃ። እኔ የእውነት ነው የምላችሁ ምን ማለት እንዳለብህ ሁሉ አላቅም። በጣም ባለጌ ነሽ፣ በጣም ስድ ነሽ። የእውነት ማለት ነው እኔ እኔ ፋፊል ሳላደንቀው አላልፍም እስከ ዛሬ እንደዚህ ታግሶሽ ሳምሪም ብትሆን ራሳቸውን አጻንተው በዛ ቦታ ላለመገኘት እንግዲህ በጣም ምርጥ ልጆች ናቸው። በሰው ሀገር፣ ልጅ እናት እያላችሁ ያን እናት መሆን፣ በእናት መታረስ እየፈለጋችሁ አለመታረስ፣ በጣም ምንም ያክል ብንወልድም የእናት እንክብካቤ በጣም ያስፈልገናል። እኛም እንክብካቤውን እንፈልጋለን። የፈለገ ነገር ቢሆን እናት እናት ናት። ምንም ሳምሬ የልጆች እናት ብትሆንም ማለት ነው ገባችሁ አደለ? አስቡት አስቡት ማለት ነው አንድ ሀገር ሆናችሁ ለዛውም በስደት ሆናችሁ እናታችሁ እንደዚህ የእናንተን ውርቀት የምትፈልግ እናት እንግዲህ በአደባባይ አስቡት ማለት ነው። ቆም ብላችሁ የእውነት አስቡት። ስለዚህ ሁላችንም ዛምሪን ልናግዛት ይገባል። ጅጅ ኪያ የእውነት ነው ምላችሁ። አሁን ፋፊ እንዳለው ፋኒ እንዳለው መታሰር አለባት የእውነት ይሄን አፏን የሚዘጋ ነገር፣ ትንሽ የሚያበርድላን ነገር ሊኖር ይገባል። በእንደዚህ ሁኔታ ብዙ ልጁን ራሱ አስገድዳ ለመድፈር አስገድደሽው ለመድፈር ሞክረሽ ይመስለኛል፣ እንጂ ጠይቀሽውን ቢመስለሻል እንጂ አንቺን እንደዚህ ለማየት የሚቀፈው እንደዚህ ብለሽ የሰደብሽውን ሰው አንቺን አራት በስመ አብ ወልድ መንፈስ ቅዱስ፣ ይህን የማይቀበልሽ ውሸት፣ የማይቀበልሽ ውሸት፣ ሰው የማያምንሽ ውሸት፣ ይህን ማንጣትሻውን የበለጠ በጣም ውሸታም እንዲሆሽን ሰው የተረዳሽ ማለት ነው። የእውነት አይባልም። በጣም ነውር ነው። በጣም ብልግና ነው። ከሰው የማይጠበቅ እስኪ፣ ሌሎቹም ይሸቅላሉ። ማንም ሰው በሚዲያ እያወራ እየሸቀለ እያማ ነው ስራ ነው፣ ስሪ ግን ለልጅሽ በልጅሽ ይሄን ያክል ይሄን ያክል እውነት ይሄን ያክል አመን ልጅሽ እንደማስቲካ ማላመጥ ማለት በጣም እሸም ነው። በጣም እኔ ሊያ በጣም ነው የምትመቸኝ ሊያም ሰውን ታማለኝ ሰውን ትቦጭቃለች ግን እውነተኛ መረጃ ይዛ ነው የምትመጣው እንደ ቀልድ አይነት ብታወሩም አብዛኞቻችሁ ሊያ ታማለች ሊያ እንደዚህ ትላለች ምና ምትላላችሁ ግን እሷ የእውነት ነው የምታወራ ሀቅ ነው የምታወራ እንጂ እንደ አንቺ ዝም ብላ ልጇን ልጇን ካሜራ ላይ ራሱ እንኳን አታውጣትም እንኳን አንቺ እንደዚህ ብልግና የልጅሽን ውርቀት የምትፈልጊ እረ ምን አይነት እናት ነሽ የእውነት ሁላችንም ተባብረን የዘቀዘቅን እስር ቤት ልትገባ ይገባታል። የእውነት ነው እምላችሁ። እነዚህን ልጆች ነገ ከነገ ወዲያ ጠንክ ውስጥ ነው የምትከታቸው እንጂ በሰላም ኑሯቸው እንዲመሩ አታደርጋቸውም። በስደት ነው ያሉት፣ እራሳቸውን እያስተዳደሩ ነው የሚኖሩት። እንዲሁም ፋኒን ስላገኘች ሳምሪ፣ እግዚአብሔር ይመስገን ከአንቺናት በዛን ሰዓት ከአንቺ ስለወጣች ራሱ የእውነት ነው እምላችሁ። ከአንቺ ስለወጣች ራሱ እግዚአብሔር ይመስገን። በጣም በጣም የምታሳፍሬው፣ በጣም ከአንቺ የማይጠበቅ ከአንቺ የማይጠበቅ እኔ የምለው አንቺ የምትፈልጊው ልክ እንዳንቺ ተሳዳቢ እንዲሆን እንዳንች ሰውን አገር የሚሰድብ አገርን ዝቅ የሚያደርግ የሚያንቋሽሽ እንዳንች ቡና ለቡና የሚል ከሰው የማይጠበቅ አፉን እንዲሳደብ የምትፈልግ፣ ይህ ስርዓት ያለው የቤት ልጅ ቤተሰብ አክባሪ ጭዋ ስነ ስርዓት ያለው ባል አላት። ምንድነው የምትፈልጊ? የእውነት ምንድን ነው የምትፈልጊ? ግዴታ የሚሳደብ ሰው መሆን አለበት? ግዴታ የሚሳደብ

ይቅርታ ቤተሰቦቼ፣ የስራ ሁኔታ ነው። በመሀል እንግዲህ ቪዲዮ እየሰራው ያለ በመሀል ስልክ ተቋረጠና አዛቤን እራሱ ወሰዱት ማለት ነው። እና ቤተሰቦቼ፣ በጣም አላስፈላጊ ነገር። ይሄን ያክል የእውነት ሊመሰገኑ ይገባቸዋል። በጣም ትልቅ ልጆች ናቸው ሁለቱም። እኔ እንጃ፣ በዚህን ደረጃ ውርቀታቸውን እንትን ሲሉ ሳይደነቅፋቸው በእግዚአብሔር ብርታት አስተሳሰባቸው ትልቅ ሰው ስለሆነ ነው ከዚህ ቦታ የደረሱት። እግዚአብሔር ይመስገን። ሁለት ልጆች አፍርተዋል፣ ውጤታማ ሁነዋል። የእውነት ትዳር ማለት ልጅ ማፍራት ነው። ከምንም በላይ የሚያስደስተው ልጅ ማግኘት ነው። ከዚህ በላይ ምን እንዴት አድርጎ እንዲይዛት ነው የምትፈልጊ? የእውነት በጣም ባለየነሽና ና። አንዳንዴ እንደዚህ አይነት ነገሮችን ለሚወለዱት ልጆች በጣም መጥፎ አርአያ የሚሆኑትን ሰዎች ልናስወግድ ይገባል። የሁነ ጅጅ ኪያል ልትወገድ ይገባል። ስንት ምስኪኖች ሰዎች አሉ አይደለ? እስር ቤት ገብተው መከራቸውን የሚያዩ ለምን እንደዚህ አይነት ስታደ እስር ቤት አይወረወርም? እች እስር ቤት ሳይሆን ጉድጓድ ራሱ ሲያንሳት ነው። የሆነ ጨለማ እስር ቤት ነው መታሰር ያለባት እንጂ፣ ሁላችንም ሳንና ደር ቀርተን አይደለም። ሳንበሳጭ ቀርተን አይደለም። ግን ደግሞ እናት እናት ተብሎ ነው ይህን ያክል እስከ ዛሬ እንደዚህ አገርን እያፈረሰች ዝም ስትባል የነበረ ግን አሁን ሁላችንም ለፋኒና ለሳምሪ ድምጽ ልንሆናቸው ይገባል። እውነት ጂጂኪያን መዘግዘቅ ነው እንጂ ከዚህ በላይ እንደዚህ በአደባባይ ባልን የምታወርድ የልጆችን አባት እንደዚህ የምትሳደብ የልጇን ባል እንደዚህ እንደዚህ የምትዋረድና ጭራሽ በአደባባይ ደፍሮኛል ብላ የምትናገር ከዚህ በላይ እንደዚህ አይነት እናት ልትኖር አይገባም። የእውነት ነው ምናችሁ። በጣም ብዙ አርአያዎች እናቶች አሉ። በጣም ብዙ መልካሞች እናቶች አሉና፣ ይቺ ደግሞ በጣም በተቃራኒው መጥፎ ሴት ናት። ሁላችንም ድምፅ እንሆናቸው። እየተሰማንን ሀሳብ እንሆን። የእውነት ነው የምላችሁ። ሶሻል ሚዲያ አሁን ላይ በተለይ በጣም በጣም ብዙ ብዙ ነገር መስራት ይቻላል። እና ሁላችንም እናበረታታቸው ማለት እፈልጋለሁ። እሷን ልትወገድ ይገባል። እንግዲህ ፋኒ እንዳለው እስከ ዛሬ ታግሻለው፣ ሰባት አመት ሆኖ ተሰድቤ ያለው እስከ ቤተሰቦቼ እስከ ልጆቼ። ከዚህ በላይ ግን እኔ መታገስ አልችልም። ሌላ እርምጃ ሳታመጣብ ድረስ በአስቸኳይ እስር ቤት እንደሚወረውጉራት ና በህግ ሁኔታውን እንደሚይዝ አሳውቋል። ስለዚህ እኛ ደግሞ ከጎናቸው ልንሆን ይገባል፣ ሙሉ ቤተሰብ ማለት ነው። የራሳችሁን የተሰማችሁን ቪዲዮ የፈለጋችሁትን ስሩ፣ የእውነት ስሩ። እየዘቀዘቃችኋት ማለት ነው።